እዚህም ለዚህ አይነት ነበረው። በጣም ብዙ ሰዎች ስለሚመጣብኝ ብዙ ድግስ ነበረኝ። በጣም አመሰግናለሁ። አርባ ኪሎ ብቻ በጣም ብስሚላህ እዚህ ጋ ስጋዬን ጨመርኩኝ። ይመዳር እንደዚህ ያደክማል። ይሄ ደግሞ ሩዝ፣ የሩዝ ነው። ይሄ ደሞ አልጫ ዶሮ ሰራው ዶሮ ሰሩ። በነገራችን ላይ ያላሳየሁት እዚህ ጋር ዶሮ ሰሩ እዛ ሀገር እፉርን ውስጥ ትንሽ ብታደርጉት አሪፍ ነው። ቆንጆ ይሆናል ማለት ነው። ዘይነት ቆንጆም ነበረ